አሰላሙ ዓለይኩም ራህመቱላሂ ወበረካቱ። ውድና እየተከበራችሁ ቤተሰቦች ቤተሰቦች እንዴት ናችሁ? ሰላም ናችሁ? እንዴት አደራችሁ? ለዚህ ለቻናል አዲስ የሆናችሁ ሰብስክራይብ ላይክ እያደረጋችሁ ቤተሰቦች፣ ምሞሸር ላይክ ሰብስክራይብ እያደረጋችሁ ብርታቱኝ። በነገራችን ላይ ማለት ነው ሶል ማለት ነው ሶል ዲራማ እንደው ዲራማ ነው በለን፣ ዲራማ እየሰራችሁ ከሆነ ዲራማ ነው በሉን ያለ በለዚያ በጉጉት በጉጉት የምንጠብቀው ልጅ ክያ ጋር ሲገናኝ እንዴት እንደሚሆኑ የምንጠብቀው ልጅ መልሶ ጠፋ ማለት አልገባን አልገባን። እንደዛ ተዋርቀ ተዴባ በህ ተመተህ እንደዛ ሁነህ አመጣኸው ወጪ ደስ አለን። በጣም እያመሰገንህ ነበርና ለምን ለምን የሚለው ጥያቄ አሁን ለምን ይላል ጥያቄ። ለምን ያልኩበት ጥያቄ ገብቷል። መጣ ሲጀመር ሰዎቹ ራሱ ወንጀለኛ እንዲያልሰሩ እያመኑ እየተናገሩ ወንጀል እንዲያልሰሩ ሆነው ነው የቀረቡት። ምንም እንዲያላረጉ ምንም እንዲያልተፈጠረ ሆነው ነው የቀረቡት። እሺ፣ ዱከር እንትና እንትና ምን አስፈለገ? ምን አስፈለገ ተሞት የመጣውን እንደማን ለማገኘት ዱከር ባሰሩ ምን አስፈለገ? ሲጀመር ፊቱኑ ዱከር ባረጋችሁት ያታል። ሆነ ደግሞ ምን አስፈለገ? ልጁ እያየ ነው ነው። አንድ ብቻውን ሆነ። ይሄኛው ቀዩ ሁለት ሆነ። በዚህኛው ደግሞ ከንደሙ ይሄኛው ነገር ይዩ ነጩ ደግሞ ብቻውን ሆነ። ህጀ ልግዛ ብሎ ነው ወጣው። ህጀ ልግዛ አለ። ተዛ ተርክ እንጀራሚ ይዘና እንጀራሚ የለም አለችው። ነው እሺ ሁሉንም ይዘን ጣ ሱቅ አይቻለሁ በር ላይ አለ ተዋትር ብሎ ነበር። እንግዲህ ነባ ማለት ነው። ነባ ምን ይልህት አንተ ይሆን ምን ይልህት እያለው አይ እኔ ነኝ። ይሄ ደግሞ ችግር አለ እዚህ በር ላይ አይቻለሁ ሱቅ ብሎ ወጣ። ይሄ ዲራማ ነው የሚመስለው። ዲራማ እየመሰለባችሁ ነው አሁን ልጅቱን ም አንቺ ታውቂያለሽ ፈጠጣው ወደዛ ወደ ዝም ልበላት ምናምን ማለት ሁላ አስፈልግ። አንጣው አንጣው አንጣው አንጣው ልጁ የት እንዳረከው አንጣው አንጣው፣ አስረክበት እንደ መጋዴልህን ለህን ጀግንነትህን እዛ እንደዛ መዋዴቅህን። ኦኬ ወደን ልሃል ምን ዲራማ ካልሆነ ማለት ነው። ይሁሉ ነገር ምን አስፈልገ? ሰዎቹስ ምንድናቸው? አይን አይና ፍጠው በቃ አይናቸውን በጨዋ አጥበው ለልጁ ምንድን ነው ያላቸው ነገር ያላቸው ምክንያት ያላቸው አስተሳሰብ። ገንዘብም እንዲ ኮ ሚያፈልግም ሰው እኔ ናፈቀኝ ብሏቸዋል አይደል አይገባውም። ይሄ ልጅ ማደጎ ነው ባዲያ ነው እሱ ገንዘብ አይገባውም ታሉ ኦኬ። ህግም ሆነ ሀገር ሚኖር ስንለታል። ሲጀመር እንደዚህን ያክል ልጅቱ ሲላ ስታወራ በተዛሬ ስድስት ዓመት በፊት ችግር ላይ እንደነበሩ ስንት መከራ ሚላስ የሚቀመስ ጠፍቶ እናቷ በራብ ምክንያት እሷ ስንት እንዴት ተሰቃየች ነው እያወራች ያለች፣ ኪያ ማለት ነው። ይህ ተተይቶ ተዛ ወዲህ ምን አይነት ሀብት ሞቶ ነው እንዲህ ግድያ እንደዚህ መታፈን ምናምን የሚያደርሰው፣ ለሀብት ብሎ ለገንዘብ ብለን ነው ነው የሚሉት፣ ለሀብት ብለን ነው ነው የሚሉት። ኦኬ ይሁን፣ ያዴ አይገባም፣ እነሱ ናቸው ተተባለ ተተፈረደ። ኦኬ ታዲያ ነው ሱዴም የለውም ተተባለ። አይ በለዚያ እንዲያመጡ አንጠተን አይናይን እያየን ሊቀርብ ልቀርብ ነው፣ ሊገናኙ ነው እያል በጉጉት እየጠበቅን ያለ ነው። ልጅ ጠፋ ማለት ነው ማለት ነው ማለት ነው ነው። ወጥቶ አጎቱ ሲያዩ ለምን አልሸሸም እንዴት አርጓፈነው? አፈኑ ነው አፈኑ ነው ስም ዝሮ ዝሮ ሱቅ ነው የወጣው መስበር ዛር ነው የሄደው። ስንት ሁኖ ነው ሰውየው እንዴ ዝን ይሄን ጎረምሳ ልጅ አባት የሆነ ልጅ አፍኖ መውሰድ የሚችለው አልገባንም? አልገባንም ሶል ልጁን አምጣው አምጣው አምጣው። ድራማ ተሆነ ድራማ ነው በሉ ኦኬ። እኛ አዝነናል፣ አሳዝኖናል። ልጁ ያህል ስድስት ዓመት ሙሉ ተበተሰብ ተለይቶ እንደሚያወራው ተሆነ መለብሰው አጥቼ ይላል ምናምን ይሰቃያል ይላል ምናምን እንዲያለው ተሆነ በጣም ያሳዝናል። የሰሩ ስራ ሰዎቹ የእጃቸውን ማግኘት አለባቸው። የምን ይቅርታ ይቅርታ ይቅርታ እኮ ትንሽ ሩሩ ርህራሄ ያለው ሰው ነው። ደግሞ በጎድን መልሰው አሁን እውነት እነሱ አፍነው ተሆነ የምሬ ነው። በጣም እንጃ እውነት እነሱ ከሆኑ ያፈኑት አሁንም ውጡ ተባሉ ወጡ። የተናገሩትን ያልተናገሩ ያመኑትን አመኑ። እንግዲህ እንደሱን መተነው ነበር ለመግደላ ቁጥር ሲያሉ ቁጥር ሲያቀበጠሩ ቁጥር ወጡ አይደል? እነሱ ሲወጡ

ሱቅ አለ በሩ ላይ አለች። ይሄ ውስጡን የምትሰሩት ዲራማ ከሆነ ለምን ታጓጉናላችሁ? እኛ እኮ ያው ደስታለን እናይላችኋለን እኮ ችግር የለውም። ዲራማም ሆነ ጨዋታም ሆነ ዲቪዲም ሆነ ዱላም ሆነ ስርብም ሆነ ችግር የለውም። እናይላችኋለን። እናንተ እኛን አታሳድጉም እንጂ እኛ እናንተ ለማሳደግ ላ ወደፊት ወደኋላ የለም። እናንተ እኛን አረዱም እንጂ እኛ እናንተን ለመርዳት ዝግጁ ነን። ያው ያ ታን ወዲህ፣ በግዴያችን በግዴያችን ማለት ነው፣ ወዴት ሳይሆን በግዴያችን። ለምን እሱ ሰኛ ስለሆነ ፍራንክ ኢቶብ ዲራማ ለማየት እሱ ሰኛ ስለሆነ እናንተ ለማየት በቃ ጣቱን ማታም ዝግጁ ነን። በጉጉት ነው እየጠበቅን፣ ሰዓታችን ያለን ሰዓታችን። ነገር ግን እምር ላይ ደግሞ ምር መሆን አለበት። የእምር ይሄ ልጅ ደግሞ ታፍኖ እንዲያው በነዚህ በሰዎች ምን እንጃ ምን እርምጃ ነው የምትፈጽሙባቸው? እንጠብቃለን።

ሲመጣ አገናኝሀለሁ ወይ እዚህ ያለው ወንድ ይሄኛው ደግሞ እዚህ እንዲ አላወቀ ምንም እንደማያውቁ ነው። መቶ ዝ ተገፈጠረም ጣለውም እጅት አለበት ወይ ወልህም ይለዋል። እኔ ጥያዋሌ ለሞ ይዚ ወጣሁ ተምን ጊዜው አሁን እንዴት ወጣ ገለው እንደው የሚል ደግሞ ወዲ ሶል እነሱ እንድና ያሰቡት እውነት አፍነው ወጣው ነሱ አፍነው ደግሞ ሶልን ለመክሰስ ይመቻቸዋል ማለት ነው። አዎ እኛ ነው ጥሏ ሰጥቶ ቤት ውስጥ አልነበረም ወይ ምን አርጎት ነው አንተ ለማለት ደግሞ ይመቻቸዋል ማለት ነው። ማለትም ፍርዱም ደሞ ሶል ጋር ነው የታየው። ተነሱ ጆቶ ለሶል ነው የተረከበው እና እኛ እኛ እኛ ልጁን አንጦልን አንጦልን ወጡ ጋር ሲገናኝ እኔ እኔ ሀቅ እውነት ሆነ እንዴ እሷ ም እዚያ ባሏ ጋር ትጨፋጨፋለች። ባልገባት ገባት ባላወቀችው ነገር አንተም ደሞ ምን ልላት ነው? አግኝቸው ነበር ደሞ አሁን ተሰወረ ቢልላት ነው ወይ ትላለህ? እኔ ልቢስ አይደለም። አሁን የሚሰወሩ የሰው ልጅ ነው ልቢስ አይደለም። እንዴት ነው የሚሰወሩ እኮ ሲጀመር አንተ ወጣ የሚፈለገው ላንተ እንጀራ ምናምን ያ በኋላ ይደርሳል እኮ ፍራንክ ታረጋችኋ በኋላ ተተገናኙ በኋላ ይደርሳል እኮ እንጀራው። ቢገዛም ምንም ቢል እንጀራው እኮ ይደርሳል። ሲጀመር ማለት ነው ነገሮች ተተረጋጉ በኋላ ነው ምግብ የሚበላው አይደል? እንደ ሰው ልጅ አይደለም። እንደ እንትን አንድ ላይ ሆኖ ፌንቱን ልነቅል ትችላለች፣ ሐኪም ቤት ልከር ትችላለች ማለት እዚያው እውነትም ይሁን እሸትም ሽንት ነቀልኩ ብሎ ነበር። ያ እንደሱ መታወት ያለው ሰውዬ ሽንት ነቀልኩ ብሎ ነበር። ሲያዩ ልጁ ሲመጣ ማለት ነው አንድ እንዴት ነው? እንዴት ተቀጠሩ? እንዴት ቀጠሩ ማለት ነው። እሱ ሰው የሆነ ነገርም ሲያሳግቱኝ እያሉ ነው። ባ ሳልምበአል ሳሉ አይ እና እባክህንስ እ እባክህንስ ቶሎ አሳየን። ልጁን የምንፈልገው ነገር ነው። ና ያው እየሮጣችሁ እሄዳችሁ እንግዲህ መፍትሄ ይዛችሁ ትመጣላችሁ ብለን እናስባለን። ተሯሩጣችሁ እሄዳችኋል ዛሬ። እንዴት እንደያዙት እንዴት እንደያፈኑት ሁሮሯቸውን ይዛችሁ እውነት በእነሱ እጅ ከሆነ እስከ ሰዎቹ የቦከስክ ክን ለመርከው ታሳየናለህ ብለህ እናስባለን። ይሄን ግግር ሁላ ማለት ነው። ስለዚህ ፍስፍስ አድርገህ ሁሉንም ወስደው ሆሆኔ ቤት ምንም ህግ ባይኖር አሳሪ ባይኖር ማለት ነው ሳምንት ቆይተው ይለቀቃሉ ባመኑ በሙሉ ለጊዜው ግን ይሄን እንድታሳየን እንፈልጋለን። ሶልዬ፣ የኛ ጀግና፣ እናዲን ካለን ጀግና ነህ። እንወድሃለን። የምትሰራው ስራ በጣም በጣም ደስ ይላል። በነገራችን ላይ ከስራ አንጻር እናደንቅሃለን። በጣም ነው ደስ የሚለኝ አሁን ስለ ሰሚራ የሰራው ስራ በደንብ ባርጋም ሀብቷን ታስረከብካት። ያሳሰርካቸው ልጆች እህት ነኝ ልጅ አሳዘነኝ ምናምን እያየ ተስጎጠጎጠች አስለቅቃቸው። ለዚ አይነት ወንድሟንም አሳሰረች ወንድሟንም አሳገተችው ሰሚራ እንጂ አንተ ተሰራኸው አንፃር በጣም ደስ የሚል ነገር ነው እንግዲህ እህቷን የእህቷን ባል ቀምታ ተህቷ ባል ወልዲያ አራት አመት ብር ሙሉ ለእናቱ ገዝቶ እሱ እስከ እህቷን አግብቶ ዘብነን ብሎ ወንድሟን እያስለቀሱ ብዙ ነገር ደርሶ ያ ጉረሯቸውን አንቆ እነሱንም ለህግ ሰጥቷቸው አስረክቧቸው ደስታለች። ልጁን ያዡ ስጋሽ ነው የህትሽ ልጅ ነው ደስታላለች ደግሞ፣ ልጁን እኔ አሳዳጊ ያደረግለታለሁ

አቡሽን ነገር ዛሬ እያ ጋር ሲገናኙ ወይም ደግሞ ሰዎቹ ጋር ጅተፍ እንዴት እንደያዙት እንዲያፈኑት እንዴት እንደወሰዱት እንዴት እነሱ ጋር እንደተገናኙ መስማት እንፈልጋለን። ሰምተሃል እና ውድ ቤተሰቦቼ ሸር ላይክ እያደረጋችሁ እንግዲህ ይሄን ይመስላል እላችኋለሁ። በጣም ነው የተናገርኩትን ማታ ማለት ነው ዛሬ በቃ ዲኮር ሲጠቀል አይተን ምናምን ዱብ ዱብ ሲባል አይተን በዲቀርገው መጨረሻ ላይ አቡሽ ጠፋ። ማለት እንግዲህ ምን ያስመለክታል? መለከታለ አስባችሁታል? እኛ ላሰብኩት ላይክ እያደረጋችሁ ሸር እያደረጋችሁ ቤቴ እንግዲህ